በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላቸው አለው በያላችሁበት፣ የእግዚአብሔር ሰላም የእግዚአብሔር ጸጋ የእግዚአብሔር ሞገስ ብዝት ትረፍረፍ ይበልላችሁ ውድ ኢትዮጵያውያንና ውድ ኤርትራውያን በምትገኙበት የአድማስ ጥግ ሁሉ የመድኃኔ ዓለም መለኮታዊ ቸርነት የእናቱ የእናታችን የማምላክ የወላዲተ አምላክ የድንግል ማርያም አማላጅነት የአምደው ቅዱስ ሚካኤል ተራዳይነት ከሁላቸው ጋር ከሁላችንም ጋር ይሆንልን። እንግዲህ ድንቅ ድንቅ ምስክሮች እየተሰጡ ይገኛሉ። እነሱን ሰዓት እስከሚገደበኝ ደቂቃዎች እስከሚገድቡኝ ድረስ እሱን ምስክርነት እሰጣለሁኝ። ስለ አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል ምን እያደረገ ነው? ብዙ ሰዎች እየተፈወሱበት ነው ማለት ነው። ባሉበት ዓለሙ ነው ይሄ ቪዲዮ የደረሳቸው። ይሄንን ቪዲዮ የተመለከቱ በአማላጅነቱ የተመኩ ሁሉ እዛ ቦታ ላይ ስመ ክርስትናቸውንና ጸሎት ማስደረጊያ መባቸውን የሰጡ እህት ወንድሞቻችን ድንቅ ነገር እየተደረገላቸው እየመሰከሩ ይገኛሉ ማለት ነው። ውድ የተዋህዶ ልጆች፣ ባለማህተቦች፣ የደቡ ፍሬዎች ይህንን ቪዲዮ እስከ መጨረሻው ድረስ እየሰማቸው እየተመለከታቸው ለእነሱ የተደረገ ለእኛ የሚደረግልን በማለት ከአምደው ቅዱስ ሚካኤል ገዳም ቃል ኪዳን እንድትሳተፉና እንድትካፈሉ የበረከቱ የድህነቱ ተካፋይ ተሳታፊዎች እንድትሆኑ አምደው ቅዱስ ሚካኤል እየፍቀድላችሁ አይነ ልቦናችሁን ያብራላችሁ። አምደው ቅዱስ ሚካኤል የሚታገላችሁን ይጣልላችሁ። አለው በስጋ አለው በነፍስ እያለ ይጠብቃችሁ። አንዲት እህታችን ምንድነው ያለችኝ? እህቴ በጣም ትቸገር ነበርና እንግዲህ እዚህ ዓለም ላይ ስንኖር ብዙ ነገር ያስፈልገናል ከሚያስፈልጉን የሰው ልጅ በህይወቱ ከሚያስፈልገው አንዱና ዋነኛው መጠለያ ነው እና እህቴ ቤት አልነበራትምና በቃ ከቦታ ቦታ በጣም እየተንከራተተች ነበርና ለአምደው ቅዱስ ሚካኤል ተሳልኩኝ እባክህን እህቴ ከሰው እኩል ቤት ካላቸው ሰዎች እኩል ቤት አለ ብላ እንድታወራ አድርጋት ብዬ ለመንኩት፣ ጸለይኩኝ፣ ተሳልኩኝ። ስመ ክርስትናችንንና ጸሎት ማስደረጊያችንን ላኩኝስ እና አምደው ቅዱስ ሚካኤል ሳይውል ሳያድር እንዴት ከየት አድርጎ እንደሚሰጥ እሱ ያውቃልና፣ አሁን እህቴ በቃ በሚገርም ሁኔታ ማመን በሚከብድ ለስንት ዓመት ተንከራታ ነበር። እንዳጠቃላይ ስነግራችሁ ያንን መንከራታቷን አስወግዶ የቤት ባለቤት እንዲትሆን አድርጓታል። ወንድሜ መስክርልኝ፣ መሰክራለሁ ብያለሁኝ። በአካል ባልገኝ ከባህር ማዶ ብኖርም ነገር ግን ቴክኖሎጂ ባፈራው መሳሪያ አንተን ወክዬ እንድትመሰክርልኝ ቃል ገብቼ ነበርና እባክህን መስክርልኝ። እሷን የሰማ ሁላችንንም የተዋህዶ ልጆች ይስማን ብላ ይቼታችን ምስክርነት ሰጥታለች ማለት ነው። አሁንም የተቸገራችሁ የተጨነቃችሁ፣ ያዘናችሁ፣ በእርኩስ መንፈስ የታሰራችሁ፣ መተት በየጊዜው የሚላክባችሁ፣ በዛር መንፈስ የታሰራችሁ፣ በሱስ መንፈስ የተያዛችሁ፣ ብቻ ግን በአጠቃላይ የሰይጣን አሰራር ውስጥ የሰይጣን አሰራር ቀለበት ውስጥ ገብታችሁ የታሰራችሁ፣ የተያዛችሁ ሰው የማያየው እስራትና ችግር ውስጥ ሰው የማይረዳላችሁ ችግር ውስጥ የገባችሁ የሰው ልጅ ሁሉ እኔ ሃይማኖትን ከሌ ከሌ አለም እየተጨነቃችሁ ያዘናችሁ ሰው የሆናችሁ ሁሉ አምደው ቅዱስ ሚካኤል ድረስልን እያላችሁ ጸሎት አድርጉ። ፈጥኖ ይደርስላችኋል ማለት ነው፣ ሳትጠራጠሩ። ፈጥኖ ይደርስላቸዋል። ባመናችሁት ልክ፣ ብቻ ሳይሆን ካመናችሁት ውጭ የሰው ልጅ ሊያደርገው በማይችለው ቅጽበታዊና ፍጥነት አምደው ቅዱስ ሚካኤል መልስ ይሰጠናል። መልስ አለው። እንደዚሁ አንድ እህታችን፣ ሌላ ተጨማሪ እህታችን ማለት ነው። እሷም እንደዚሁ በባዕዱ አለም ነው የምትኖረው። ከባሕረ ማዶ ነው ተሻግራ የምትኖረው ያለችው ወንድሟ ወደዛ ወደ ስደቱ ዓለም ወደ ሳውዲ መሄድ ፈልጎ ነበርና ወንድሟ ወደ ሳውዲ ጉዞ ጀመረ። ያው አሁን ላይ እንደምትመለከቱት እንግዲህ ወጣቱ ሴት ወንድ ሳይል ትንሽ ትልቅ ሳይል ሁሉም ስደት ላይ ነውና እኔም እንደ ጓደኞቼ እኔም እንደ ሰው በረሃውን ቆርጬ ከወገን ከዘመድ ከሰፈር ከቀዬ ተለይቼ ሰርቼ ማፍራት አለብኝ ብሎ ይሄ ልጅ መንገድ ጀመረ። ታውቁታላችሁ እንግዲህ አሁን ወጣቱ በምን አይነት መንገድ እና በምን አይነት ሁኔታ እየተሻገረ እንደሆነ፣ አብዛኛው በየበረሃው እየቀረ ባለበት ሰዓት ይሄ ልጅ እንግዲህ ሞት ወይ ሽረት ብሎ ይሄዳል ማለት ነው እና እህቱ ይቺ እህቱ ሰኔ ላይ ነው ሰኔ ላይ ስመ ክርስትናቸውን ጸሎት፣ ማስደረጊያ መባቸውን የእሷንና የቤተሰቧን አሁን ያልኳቸው የዚህ የወንድሟን እህቷም ታማሚ ነበረች፣ ራሷንም ደግሞ እንደዚሁ ያማት ነበር እና የቤተሰባቸውን በሙሉ ስመ ክርስትናን የሰጠችኝና ይርኩኝ። የሚገርማችሁ ነገር ውሎ ሳያድር ያንን አስፈሪውን ሞት ሞት የሚሸተውን በረሃ ስንቱ የአውሬስ ሳይ ሆኖ በቀረበት በረሃ ቆርጦ አምደው ቅዱስ ሚካኤል አሻግሮት፣ አሁን ስራ ላይ ነው ያለው። እህቴ ዘወትር ትታመም ነበረ እና እየደወለች ታስጨንቀኛለች። ታመም ያለው ትለኛለች። ተጨንቅ ያለው ትለኛለች። ሐኪም መፍትሄ ያልሰጣትን፣ ሐኪም ሰላም ያልሰጣትን፣ ሐኪም እንቅልፍ ያልሰጣትን፣ ሐኪም ጤንነቷን ያልመለሰላትን ችግሯን ጭንቀቷን አምደው ቅዱስ ሚካኤል በዕለተ ቀኑ አስወግዶላታል፣ ነቅሎላታል። እጅግ በጣም ድንቅ ነው። ካየኋቸውም ከሰማኋቸውም ተአምራት ብዙ ቦታ ብዙ ነገር ይነገራል። እኔም አይቻለሁም ሰምቻለሁም። የአምደው ቅዱስ ሚካኤል ግን ይለይብኛል አለች፣ ይለይብኛል እና እኔም ራሱ አለች የአንስቶች ወርሃዊ ልማድ በሆነ ጊዜ ገና ሁለት ሳምንት ምናምን ሲቀረው፣ ሳምንት ሲቀረው በጣም እታመማለሁኛል። በጣም በቃ ለሞት የሚያደርስ ህመም ያመኝ ነበር። እና ከዛን በኋላ እኔ አምደው ቅዱስ ሚካኤል እባክህን፣ ይህንን ህመም የሆነብኝን በሽታ የሆነብኝን ነገር ከእኔ ላይ ንቀልልኝ አስወግድልኝ ብዬ ነግርኩትኝ ከዛን በኋላ ግን ሳይውል ሳያድር ነው ያንን ነገር ያስወገድልኝ። የእሷ ደግሞ በጣም ይገርማል። ቤተሰቧ በሙሉ ነው በቃ ባንዴ መፍትሄ ያገኘው ማለት ነው እና ወዲያው ነው የተደረገላት። ሳይውል ሳያድር ነው የተደረገላት አልኳቸው። እና እችታችን እመሰክራለሁ ብላ ነበረ እንደው አድርግልኝ እንጂ እመሰክራለሁ ብላ ቃል ገብታ ስለነበር ተደረገላት እህቷም ዳነች፣ ወንድሟም ያንን የሞት ሀገር ቆርጡ ወደ ስራው ገብቶ ስራ እየሰራ ይገኛል። እሷም ከዛ በየወሩ ሲያማት ከነበረው ህመም ደዌ ድናለች። ተመልከቱ እንግዲህ እና ይች እህታችን ምስክርነት ሳትሰጥ ያው እንግዲህ እስካሁን ድረስ ቆይታለች እና አሁን ምስክርነት ስላልሰጠውኝ ያ ነገር ያስሜት እየመጣ ነው። ያ ማለት እንደ በፊቱ ታማሚ ነኝ፣ እንደ በፊቱ እንደዛ ያሰቃየኛል ማለት አይደለም። ቆይ ነገ መሰክራለሁ፣ ቆይ ዛሬ እንደዚህ አደርጋለሁ፣ ቆይ እንደዚህ እደጉላለሁ እያልኩኝ ቀጠሮ ስሰጥ ቀንን ቀን ሲተካው አሁን ያ ህመም ያስሜት መጣብኝ። አያችሁ፣ ቅዱስ ሚካኤልን ቀጠሮ እየሰጠችው ነው። እንግዲህ ቅዱስ ሚካኤል አድርጎላችሁ ስትመሰክሩለት እኮ ደስ ይለዋል እኮ እናንተ። እኔ ለዛ ነው ምስክርነታችሁን ስጡ፣ የተደረገላችሁን ስጡ እያልኩኝ መስክሩ እምላችሁ ማለት ነው። ይቺ ቤታችን ለቅዱስ ሩፋኤልም ነገርኩት ያለች፣ ቅዱስ ሩፋኤል አንተ ሐኪም እኮ ነህ አልኩት አለች። በተለይ ቅዱስ ሩፋኤል እንደተባለው የሴቶች ሐኪም ነው። አዎ ምንም ጥርጥር የለውም። እና ለቅዱስ ሩፋኤል ነገርኩትኝ ለአምደው ለቅዱስ ሚካኤልም ነገርኩትኝ ድኝ አለው። ያንን ምስክርነት ስላልሰጠሁኝ ያ ስሜት አሁን እየተሰማይ ስለሆነ ወንድሜ እባክህን መስክርልኝ፣ ተናገርልኝ፣ አንደበት ሁነኝ ብላ ይህንን መልእክት ይህንን ታላቅ ብስራት የተደረገላትን ሁሉ ነገረችኝ። እኔም ይኸው ደግሞ ለእናንተ እየነገርኳችሁ እገኛለሁኝ። የተዋህዶ ልጆች፣ የተጨነቃችሁ፣ የታመማችሁ፣ የተቸገራችሁ ሁሉም አምደው ቅዱስ ሚካኤል እንዲደርስላችሁ ጸልዩ፣ ስገዱ። አዲስ የሆናችሁ አምደው ቅዱስ ሚካኤል ማለት የጥላትን አሰራርና የጥላትን ወጥመድ የሚሰብር ሰራተኞችንና አሰሪያቸውን ስራቸውንም ጭምር እሚያስወግድ ከሰው ልጅ ሕይወት ላይ ማለት ነው። እና መዳን የናፈቃችሁ ታስራችሁ ያላችሁ፣ ህመም ደዌ የበዛባችሁ፣ መገፋት የበዛባችሁ፣ በመተት የታሰራችሁ፣ በየጊዜው የሚታደስባችሁ የሚላክባችሁ የዛር መንፈስ ያለባችሁ፣ ትዳር ያጣችሁ፣ ስራ ያጣችሁ በቤታችሁ ሰላም የጠፋባችሁ በልዩ ልዩ ዘርፍ ጤናችሁን፣ እድላችሁን፣ በረከታችሁን፣ ማንነታችሁን ያጣችሁ ሰዎች ወደዚህ ቦታ ላይ በመሄድ ጸሎት አስደርጉ። መሄድ ማትችሉ ደግሞ ስመክርስትናችሁንና ጸሎት ማስደረግ ያመባችሁን ልካችሁ ጸሎት ማስደረግ ትችላላችሁ። የመቋሚያ አውድ አለ። መቋሚያ ይጣላል። መቋሚያ የሚጣለው ለምንድን ነው መሰላችሁ? በእናንተ ላይ ያለው ርኩስ መንፈስ እንዲጋለጥ ሰዎች ወደ እናንተ መተት ሲልኩ አድሰው ሲልኩ፣ ወደ ራሳቸው እንዲመለስ ወደሚተበትቡት ማለት ነው፣ ወደሚሰግዱለት ሰዎች ይመለሳል። ምን ሲሆን ማለት ነው? እናንተ ጸሎት ስታስደርጉ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን ለአምደው ቅዱስ ሚካኤል ስታበረክቱ፣ ቅዱስ ሚካኤል ደግሞ ጤናውን ያበረክትላችኋል፣ ሰላሙን ያበረክትላችኋል፣ ስራውን ያበረክትላችኋል፣ እድላችሁን ያበረክትላችኋል። ይመልስላችኋል፣ ያጣችሁትን የጎደላችሁን ሁሉ ይመልስላችኋል፣ ይሞላላችኋል ማለት ነው። አምደው ቅዱስ ሚካኤል ጎደላችሁን ይሙላላችሁ፣ ስራታችሁን ይፍታችሁ፣ የተጨነቃችሁትን ያጽናናችሁ፣ የወደቃችሁትን ከውድቀታችሁ ያንሳችሁ፣ ያለቀሳችሁትን እንባችሁን ያብስላችሁ፣ የተገፋችሁትን በሐሰት የተመሰከረባችሁን ሊመሰከረባችሁ የታቀደውን ሁሉ አምደው ቅዱስ ሚካኤል ያክሽፍላችሁ። ምክንያቱም እሱ ፊት አይቶ አያዳላም። የእግዚአብሔር ከሆኑትና ስሙን ከሚጠሩት በምልጃ በቃል ኪዳኑ ከሚታመኑት ጋር ከታመኑት ጋር ከሚታመኑትም ጋር ስለሆነ ያለው አምደው ቅዱስ ሚካኤል አሁንም ጠላታችሁን አመድ ያደርግላችሁ። አሜን በሉ አምደው ቅዱስ ሚካኤል ጠላታችሁን አመድ ያደርግላችሁ። እድሜ ለንሳ፣ ዘመን ለፍሳ ያድላችሁ። ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን የርስቱ የመንግስቱ ወራሽ ያደርገን ዘንድ የእሱ ቅዱስ ፍቃዱ የሆነልን። ወደዚህ ቦታ ላይ መሄድ የምትፈልጉ ሰዎች ህዳር አስራ አንድ መነሻችን ነው። በአስራ ሁለት ታቦቱን አንግሰን ጸሎት አስደርገን በአስራ ሶስት መመለሻችን ይሆናል ማለት ነው። እዚህ ጉዞ ላይ በረከቱ ይድረሰኝ የምትሉ ዝክር በዛን ዕለት እንግዲህ ያው ዝክር አሁን አመት ሆኖናል ማለት ነው። የዛሬ ዓመት እንዳደረግነው እንደዘከር ነው። ሰፋ ባለ መንገድ የመጣውን የቅዱስ ሚካኤልን እንግዶች ለማስተናገድ ዝክር እዛ ቦታ ላይ እንዘክራለን ማህበሩ ይዘክራል ማለት ነው። ስለዚህ አምና የዘከራችሁ ዘንድሮም ተሳተፉ፣ አዲስም የሆናችሁ ተሳተፉ። ብዙ ነገር ያስፈልገናል። የምታውቁት እንግዲህ ታውቁት አላችሁ ምን ምን እንደሚጎርለን። ጀሪካን፣ ውሃ ማጠራቀሚያ ሮቶ ያስፈልገናል። ድስት ወጥ መስሪያ ያስፈልገናል። ምጣድ ሳይቀር ያስፈልገናል። ማርያምን ብየን ነው የምነገራችሁ እግዚአብሔር ምጣድ ሳይቀር ያስፈልገናል። በምን ይጋገራል? ጤፍ ያስፈልገናል፣ ዘይት ያስፈልገናል፣ አስቤዛ በሙሉ ያስፈልገናል። እንዲሁም ደግሞ እዛ ቦታ ላይ እኔ መሄድ ባልችል፣ ሌሎች መሄድ እየፈለጉ በገንዘብ ማጣት ምክንያት መሄድ ላልቻሉ ሰዎች ስፖንሰር እሆናለሁ የምትሉ በጎ ፈቃደኛ የዚህ በረከት ተካፋይ መሆን የምትፈልጉ ሰዎች የአንድ ሰው፣ የሁለት ሰው፣ የሶስት ሰው፣ የአስር ሰው መቻል ፈልጋለሁ የምትሉ እንዲሁም ደግሞ የአንዱን መኪና አሸፍናለሁ የምትሉ ካላችሁም እድሉን ለእናንተ አስተላልፋለሁ። ምክንያቱም ይህንን ስናደርግ ርኩስ መንፈስ ምን ያህል እንደሚቃጠል፣ ምን ያህል እንደሚታሰር፣ ምን ያህል በረከት እንደምታገኙ እናንተ በረከት ስታገኙ እርሱን የሚያጋጥመው ውርደት፣ እሱን የሚያጋጥመው መጋለጥ ይሆናል ማለት ነው። ምክንያቱም የተጨነቁትን ያዘኑትን ሰዎች ወደ ቅዱስ ሚካኤል ጥላት የገፋቸውን ወደ ቅዱስ ሚካኤል ማስረከብ መውሰድ ማለት በጣም ትልቅ ነገር ትልቅ መታደል ትልቅ መመረጥን ይፈልጋል ማለት ነው። የዚህ ይህንን ማድረግ አቅም ያላቸው ሰዎች እንግዲህ ለሰው አይደለም የምታደርጉት ስለ አምደው ቅዱስ ሚካኤል ፍቅር ብላችሁ በረከት አገኝበታለሁ የነፍሱ ዋጋ ይሆነኛል ብላችሁ ብሰጥ እግዚአብሔር ከዚህ በላይ ይሰጠኛል ብላችሁ እኔ ገንዘቤን ስሰጥ እሱ ነፍስ ነው የሰጠኝ ቅዱስ ሥጋውን ክቡር ደሙ እንደ የሰጠኝ ብላችሁ የምታስቡ ሰዎች የዚህ በረከት ተሳታፊ እንድትሆኑ ጥሬን መልእክቴን አስተላልፋለሁኝ። ሌላው አሁን ጉዞ ለመሄድ ምዝገባ ከጀመርን ቆይተናል። ምዝገባ ተጀምሯል። ማርያምን ብዬ እምነግራችሁ ማለት ነው፣ እየቀለድኩኝ አይደለም። ወይ እናንተ እንትን እንድትሉ አይደለም። ምዝገባ ጀምረናል እንደነገርኳችሁ። ማህበሩ ላይ ዝክሩ ላይ መሳተፍ የምትፈልጉ እኔ ዝክሩ ላይ እሳተፋለሁ፣ ስፖንሰሩ ላይ እሳተፋለሁ ምትሉ እኔ ይህን ይችላለሁ፣ ሰው ይችላለሁ ማለት ይችላላችሁ። እንዲሁም ደግሞ ገንዘባችሁን ጊዜያችሁን መስዋዕት አደርጋችሁ እዛ ቦታ ላይ ይሄዳለው ማለት የምትፈልጉ ሰዎች ምዝገባ ተጀምሯል። ምዝገባ ተጀምሯል። ተመዝገቡ። እየተመዘገባችሁ እዛ ቦታ ላይ መሄድ የምትፈልጉ ሰዎች ከወዲሁ መረጃ ማግኘት መቻል አለባችሁ። እርግጠኛ ስትሆኑ መረጃ ያስፈልጋል። መረጃውን እናስተላልፋለን፣ ምን ምን እንደሚያስፈልግ ማለት ነው። ይሄንን አስቡበት የተዋህዶ ልጆች። ሌላው ምን ያስፈልጋል መሰላችሁ? ሶላር ያስፈልገናል። ሶላሩን እኔ እችላለሁ የምትሉ ሰዎች ካላችሁ፣ እባካችሁ እናንተ የቅዱስ ሚካኤልን ቤት፣ የጸሎት የማረፊያ አዳራሽ፣ የእንግዳ አዳራሽ መብራት ስታስገቡ ቅዱስ ሚካኤል የሕይወታችሁን መብራት ያበራላችኋል። የሰማይ ቤታችሁን መብራት ያበራላችኋል። በር እሰራለኝ እኔ የበር እችላለሁ የመስኮት እችላለሁ የምትሉ ካላችሁ እንደዚሁ በረከቱ ላይ በመሳተፍ ግንባር ቀደም ሁኑ። መሄዳችሁ ለማይቀር ነገር መሄድ ያሰባችሁ ሰዎች መሄድ ያሰባችሁ ሰዎች መሄዳችሁ ላይቀር ነገር ካወድሁ እንድታመቻቹና ቦታ እንድታስይዙ በኋላ እንዳታስጨንቁን ነው። አሁን እኛ መኪና ከያዝን በኋላ ለመኪና ከከፈልን በኋላ እንደገና መሄድ እፈልጋለው ብትሉ የማይሆን ነገር ነው የሚሆነው። አያችሁ፣ አንደኛ እኛ አሁን ለምሳሌ መኪና የምንይዘው በተመዘገበው ሰው ልክ ነው። ስልሳ ሰው ከሆነ የተመዘገበው አንድ መኪና ይያዛል ማለት ነው። አያችሁ፣ ስልሳ አንደኛ ብትሆን ሁላችሁ ብትደውሉ አይሆንም። ለምን? ቅጣት ስላለ። እኔ እሺ ብላችሁ ሾፌሩ እሺ አይላችሁም። ለምን? ስለሚቀጣ። አሁን ላይ ያለው ህግ በጣም የከረረና የጠበቀ ነው። አያችሁ በምንም እንዴት ማትደራደሩትም ማለት ነው። ከባድ ነው። ስለዚህ ሾፌሩም አይጭንም። ቢጭንም እንኳን ራሱ መጉላላት የሚመጣው የሚደርሰው እኛ ላይ ነው። ለምን? ሾፌሩ ይቀጣል። ወይ መልስ ሌላ መኪና ይምታና ይወሰዳቸው ይባላል። አጉል ነው የሚሆነው። ስትመጡ መንፈሳዊ ሰው ሁናችሁ መስላችሁ ሳይሆን መንፈሳዊ ሰው ሁናችሁ መምጣት መቻል አለባችሁ። ወደዛ ቦታ ላይ ስትመጡ ማለት ነው። ያው የተለያየ ሰው ስለሚጠ የተለያየ ባህሪ፣ ጸባይ፣ አመለካከት ያለው ሰው ነው እና እናንተ ስትመጡ በገዳሙ ስርዓትና እዛ በሚነገረን መኪና ላይ በሚነገረን መረጃ ልክ ነው የምንሆነው ማለት ነው እንጂ በራሳችን ሀሳብ አይሆንም። መንገድ ላይ ወጥቶ ማህበሩ ወይም የገዳሙ በማይፈቅደው ቦታ ላይ እዚህ ቦታ ላይ ሻይቡና ቡና ላለውኝ እዛ አገባለሁኝ እዛ እንደዚህ ላለው የሚል ካለ ይሄ ከወዲሁ ራሱን ያስተካከል። የምንሄደው ገዳም ነው፣ የምንሄደው ለመዳን ነው፣ የምንሄደው ለበረከት ነው። አንዳንድ ሰዎች ስላሉ ማለት ነው። አንዳንድ ሰዎች እንደሌላው ቦታ ፓኬሽን ይመስላችኋል መሰለኝ። ፓኬሽን የሚመስላቸው ሰዎች አሉ። አሁን አንዳንድ ቦታ ላይ ስትሄዱ በአንድ ድንጋይ ሁለት ብለው የሚሄዱ አሉ፣ የሚገርማቸው ነገር። እንደዛ አይደለም። አምደው ቅዱስ ሚካኤል እንደዛ አይፈልግም። ለመዳን ከሆነ የመጣችሁት ቢረባችሁም፣ ብትጎዱም፣ ቢደክማችሁም ያንን በጸጋ ተቀብላችሁ ነው ድነት የምታገኙት። እንደፈለክ እየበላ እንደፈለክ እየተኛ እንደፈለክ የፈለግከው ቦታ ላይ የፈለግከውን ነገር የስጋ ፍላጎትን ላሟላ የምትል ከሆነ በየደቂቃው በየመንገዱ ይሄ ለሌላው መሰናከል ስለሚሆን እንደዚህ አይነት አመለካከት ያለባችሁ ሰዎች ወይ ራሳችሁን ቆጠባችሁ ነው የምትመጡት ወይም ደግሞ እዛው ባላችሁበት ጸሎት ማስደረግ ትችላላችሁ። መታችሁ ለገዳሙም እንቅፋት ከመሆን ለራሳችሁም በበረከት ፈንታ መርገም ይዞ መመለስ እንዳይሆንባችሁ ራሳችሁን አስተካክሉ። መምጣት የምትፈልጉ ሰዎች እንደዚህ አይነት በተለይ በተለይ አሁኔ በጉሩፕ የሚሆኑ ሰው በጣም አስቸጋሪ ነው። ገባችሁ? የራሱን ሀሳብና የራሱን ፍላጎት ነው ማራመድ የሚፈልገው እንጂ የብዙሃኑን እንትን አይመለከተውም። እንደዚህ አይነት ደግሞ አምደው ቅዱስ ሚካኤል አይፈልግም፣ እኛም አናስተናግድም። እንደው የቀረው ቅርት ይላል እንጂ ማለት ነው። እውነቱን ስነግራቸው ምክንያቱም እኛ ገዳሙ ተከብሮ ስርዓት ባለው መንፈሳዊ ገዳማዊ ይዘቱን ባለቀቀ መንገድ ነው መሄድም መጓዝም ያለብን ማለት ነው። ይህንን ከወድሁ ላስጠነቅቅ እፈልጋለሁ። በእለቱ ደግሞ በሰዓቱ ያልተገኘ ሰው አላፊነቱንም አንወስድም። ለመመሰላችሁ እንደዛ እምላችሁ የተዋህዶ ልጆች አንደኛ የእግር መንገድ አለው ይመሻል ምክንያቱም እዛ ጋር መሽቶ ሳይታየን ቀርቶ አንድ ሰው ቢጎዳብን ጸጸቱ አንችለው። ለምን እንጎዳለን? ስለዚህ ጠዋት ቀደም ብለን በተባልነው ሰዓትና ቦታ ላይ ከተገኘ በተባለው ሰዓትና ቦታ ላይ መድረስ እንችላለን ማለት ነው። ይሄንን እንደ ክፋት እንዳታዩት ማለት ነው። ካያችሁትም እንግዲህ ምንም ማድረግ ስለማልችል ማለት ነው። ምክንያቱም ለራሳችን ስለሆነ ነው። እኔ ቦታውን ስለማውቅ ነው። ሁኔታዎችን ስለማውቅ ነው። ምክንያቱም እየተመላለስኩበት ስለሆነ እና ይህንን አስባችሁበት እንድትመጡ። ሱስ ያለባችሁ ሰዎች ሱሳችሁን በየመንገዱ ልታጠናክሩ ሳይሆን፣ ይህንን ሱስ አስወግድልኝ፣ ይህንን ድካሜን አንሳልኝ ብለን ልንጸልይ ነው እንጂ የምንሄደው የተለያየ ነገር በጣም ሰውን የሚያሳዝን የሚያስከፋ ነገር ይዘን ሂደን ይዘን መመለስ የለብንም እና ትክክለኛ ገዳማዊ መንፈሳዊ ይዘቱን እንደጠበቅን ሂደን እንመጣለን። የእግዚአብሔር ሰላም አሁንም በድጋሚ ብዙ ትትረፍረፍ ይበልላችሁ። ቪዲዮውን ላልደረሰው አድርሱት። ግድላቸውም አይቆጥርባቸውም። ተመልከቱት፣ ስሙት። ስንት ዘፈን እኮ እና ቃል ስንት እንደሚታይ ስንት ለስንት ሰው ሸር እንደሚደረግ፣ እኔ ሰው ይዳን የሚል መልእክት ነው እያስተላለፍኩበት ያለው እዜ ማለት። ስለዚህ መዳን ለሚፈልገው እህት ወንድሞቻችን ለቤተሰቦቻችን አስተላልፈን፣ ጥላት ዲያብሎስ ቢቃጠልስ፣ ቅዱስ ሚካኤል በዚህ ደስ ቢለውስ ማን ያውቃል፣ እናንተ ሼር ባደረጋችሁት ቪዲዮ እኮ ነፍሳት ይድናሉ። አያችሁ፣ አንድ ነፍስ ወደ ንስሐ ትመጣለች። አንድ ነፍስ ከእስራቷ ተፈታለች። ስለዚህ የተዋደ ልጆች ሰላማችሁ፣ አሁንም በድጋሚ ብዝት ትርፍረፍ ይበልላችሁ ስለነበረን ጊዜ። አምላከ ቅዱሳን ቅዱስ እግዚአብሔር የተመሰገነ ይሁን። ሰላም ሁኑልኝ። ሰላም እግዚአብሔር ከሁላችን ጋር ይሁንልን።